ራይት ሰላም ጤና ይስጥልን፣ ውድ አፍሪካኛ ሾው ቤተሰቦቻችን ሁላችሁም በእያላችሁበት ሰላም ጤና እንድትሆኑ እየተመኘው የዛሬ አፍሪካኛ ሾ ፕሮግራማችን አዘጋጅቼ የማቀርብላችሁ ሚሪያም ኬንዳስ ነኝ። የተለያዩ ምርጥ የሆኑ ሙዚቃዎችን እንዲሁም ከእንግዳ ጋር ቆይታ እያደረግን ሙዚቃ እየተገባበዝን አብረን እንቆያለን። የዛሬ አፍሪካኛ ሾ ፕሮግራማችን የምንጀምረው ደግሞ እኔ በጣም ወደው ሙዚቀኛ አለ፣ ጋርኔት ስልክ በመባል ይታወቃል። ያው ህይወቱ አልፏል፣ ግን ደግሞ ልጅ አለው። የእሱ ልጅ ደግሞ የአባቱን ፈለግ ተከትሎ ሙዚቃ እየሰራ ይገኛል። እሱም ጋርኔት ስልክ ጄአር ይባላል። ያው በአባቱ ስም ነው የሚጠራው። የእሱን ሙዚቃ ጃዝ ነው ማዊት ነስ የተሰኘውን ጋብዛችኋለሁ። ፈጣሪ ምስክሬ ነው ነው የሚለው እንግዲህ የሙዚቃው ርዕስ። ሙዚቃውን ተጋበዙልን፣ አብራችሁን ቆዩ። ራይት እሺ፣ ተመልካቾቻችን ተመልካቹ፣ አሁን ደግሞ ከጋበዝኳቸው የሙዚቃ ቪዲዮ ተመልሰናል። የዛሬ እንግዳችን ደግሞ እንግዲህ የሙዚቃ ፕሮዲውሰር ነው፣ ድራሚስት ነው። ምን አለፋችሁ በሙዚቃው በኩል ሁለገብ ነው ማለት እንችላለን። የሙዚቃ ግጥሞችን ይሰራል። ከታዋቂ አርቲስቶች ጋር እንግዲህ በትልልቅ መድረኮች ላይ እንደነ ቢቢሲ ባሉ መድረኮች ላይ ሙዚቃውን ያቀርባል ማለት ነው። ዛሬ ደግሞ ከሱ ጋር ቆይታ እያደረግን ሙዚቃ እየተገባበዝን አብረን እንቆያለን። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ሃይ፣ ሰላም፣ እንዴት ነህ? ደህና ነኝ። እንዴት ነሽ? እንኳን ደህና መጣ። ስለ ጋበዝሽኝ ደስተኛ ነኝ። እኔም እንግዲህ ስለሆንክ ደስተኛ ነኝ። ልብስ ተመችቶኛል። አመሰግናለሁ። ጃማይካን እየወከልኩ ነው አሁን። ይገልጽሃል። በዚህ ነው የተዋወቅ ነው ራሱ አስታውሳለሁ። አዎ፣ አለባበስ አይቼ ማን ነው ብዬ ነበር። አሁን እዚህ ነን እንግዲህ። አሁን ፈጣሪ መልካም ነው። ራስህን ለተመልካቾቻችን አስታውቃ እሺ። ኢጄቢ ነኝ የመታወቂያ ስሜ ደግሞ ኢማኑኤል ጄበርተን ይባላል። እንደ አርቲስት የምጠቀመው ስሜ ኢጄቢ ነው። ሙዚቃ አቀናባሪ፣ ጸሐፊ፣ በብዛትም የእርዳታ ስራዎች ላይ ምሳተፋለሁ። በተለያዩ የዓለም ክፍሎች እየሄድኩ የስደተኞች ካምፕ በመገኘት አስፈላጊውን ድጋፍና እገዛ በመሰብሰብ ወጣቶችን እተባበራለሁ። መልካም ስራ ነው። ሀገርህ የት ነው? የተወለድኩት ለንደን ውስጥ በምትገኝ ትንሽ ከተማ ነው። ስድስት ዓመቴ ላይ ደግሞ ወደ ፍሎሪዳ በመሄድ ለስምንት ዓመታት ኑሮዬን እዛ አደረኩ። ከዛ ወደ እንግሊዝ ተመለስኩ። ወላጆች ደግሞ ሁለቱም ጃማይካዊ ናቸው። ኪንግስተን ነው የተወለዱት።

አዎ በቅርቡ አንድ ስብሰባ ላይ ተገኝቼ ነበር። እንዴት ነበር? አስደሳች ነበር የፓን አፍሪካን መልእክት የያዘ ነበርና እኔም የዚህ ሀሳብ ደጋፊ ስለሆንኩ በመገኘቴ ተደስቻለሁ። አርቲስት መሆን ደስ ይላል። የተጓዥን ኑሮ መኖር ደግሞ ውብ ነገር ነው። ነገር ግን ለውጥን ማምጣት መቻል ትልቅና በህይወቴ ዋነኛው ግቤ ነው። ወደ ኢትዮጵያ ለመምጣት ምን አነሳሳ? ኢትዮጵያን ፉድ ከድሮም የኢትዮጵያን ምግብ እወድ ነበር እና ለንደን የኢትዮጵያን ምግብ ቤቶች እየሄድኩ በየአይነትና ጠጅ እወስዳለሁ፣ እና በጣም ወደድኩት። የጋሽ ሙላቱንም ሙዚቃ እንደዛው ወደድኩት። ስ ሙላቱን ብን ስ እናም አሁን አለምን እየዞርኩ እገኛለሁ። በዚህ ዓመት ብቻ አስራ አንድ ሀገራት አይቻለሁ፣ ባህላቸው አይቻለሁ። እና ኢትዮጵያ መምጣት ለኔ ንዩ ነበር ምክንያቱም የሰው ዘር መገኛ የሆነች ቦታ ናትና አለያ በጣም የቅርብ ጓደኛ የሆነችው አለውያም ኢትዮጵያዊት ናት። አንቺ በሌለሽበት መሄድ አልፈልግም፣ ለመጀመሪያ ጊዜ ሲሄድ አንቺ መኖር አለብሽ ብያት ነበር። እኔ ደግሞ ለሙዚቃ ስራ ሞሮኮ ነበርኩኝ በሰዓቱ ደውላ፣ ኢትዮጵያ ልሄድ ነው አንተን ብትመጣ ጥሩ ነው ስትለኝ፣ ዮናስ የሚባል ጓደኛችንም ና ሲለኝ ቲኬቴን ቆርጬ መጣሁ። ስለዚህ ለእኔ መምጣት ይበልጥ ያነሳሱኝ አለውያና ዮናስ ናቸው። መልካም ነው። እና እንዴት አገኘሃት? እንደጠበከው ነው። ዋው፣ እውነቱን ስነግርሽ ምንም እንዲህ ሊሆን ይችላል ብዬ የሳልኩት ነገር አልነበረም። ነገር ግን አፋር ሄጄ ነበር። ነቢል የጉዞ ኪሌን ማመስገን እፈልጋለሁ። መልካም መስተንግዶ ነው ያደረገልን። አስተርጓሚውንም አየን፣ እሳተ ገሞራውንም አየን፣ ደናክልንም እንደዛውን ተመለከትን፣ ሰልፈሪክ አሲዱ። በአጠቃላይ ውበቱ ልቤን ገዝቶታል፣ ሕይወቴን ቀይሮታል ማለት እችላለሁ። እናም ሰዎቹ ዘና ያሉና የተረጋጉ፣ ሰላም ያላቸው ናቸው። ኢትዮጵያውያንን በጣም ወድጃችኋለሁ። የምግብ ጣዕሙስ እንግሊዝ ካለው እና እዚህ ከቀመስከው ለውጥ አለ አይመስለኝም። የሚሰሩት ሰዎች ባለሙያ ነበሩ። እድለኛ ነበርኩ እነርሱን በማግኘቴ ምግቡ ቀለል ያለ የሰው ልጅ መመገብ ያለበት ጤናማ ምግብ ነው። ጣፋጭም ነው። አዲስ የሆነብኝ እዚህ የሞከርኩት የቡላ ገንፎ ነው። ቡላ ቡላ፣ እሱ ከእንሰት ነው የሚሰራ። የተለያዩ ምግቦችን እየሞከርኩ ነው። ስማቸውንም ለመያዝ እንደዛው ሙላቱ አስታጥቄ እዚህ ሳት መጣ ገና ታውቃቸው ነበርና፣ እዚህ ከመጣ በኋላስ ያወቅካቸው ወይም የሚወደድካቸው ሙዚቀኞች አሉ? ሃይሉ መርጊያ አንዱ የቡድናቸው አባል ቴዲ ይባላል። በጣም አሪፍ ሰው ነው። በአፍሪካ ጃዝ መንደር ከሙላቱ አስታጥቄ ባንድ ጋር እንድጫወት አመቻችቶልኛል፣ እና አድማሶችን በጣም አደንቃቸዋለሁ። ቆይ ላሰማሽ።

ልበሽከባሽ እሽ፣ ተመልካቾቻችን አሁን ደግሞ የምንጋብዛችሁ የጋሽ ማሀሙድ አህመድን ምርጥ ሙዚቃ ይሆናል። አብራችሁ ቆዩ። ት እሽ ተመልካቾቻችን ከጋሽ መሀሙድ አህመድ ሙዚቃ ተመልሰናል ማለት ነው። ቆይታችን እንቀጥላለን፣ አብራችሁን ቆዩ። የድራሚስት ህይወትህ እንዴት ተጀመረ? ድራምን የጀመርኩት በቤተ ክርስቲያን ነው። ከበሮ ለእኔ መንፈሳዊ ነገር ነው። ከፈጣሪ ጋር የምገናኝበት መንገድም ነው። ወደ ሙዚቃ ህይወት ስገባ የራሴን ባንድ መስርቼ ነውና አላማው የሰዎችን መንፈስ ማደስና ችግራቸውን ማስረሻ እንዲሆን በማሰብ ነው የጀመርኩት። የልጅነት ህልምህ ድራሚስት መሆን ነበር ወይስ ሌላ ህልም ነበር? ልጅ እያለሁ ባስኬትቦል ተጫዋች መሆን ነበር የሚፈልገው አስራ ስድስት ዓመት ላይ ስደርስ ለእንግሊዝ ብሔራዊ ካምፕ ቡድን እጫወት ነበር። ረዥም ጊዜ ተጫዋች አለሁ እና በዚህ እንደምቀጥል ይጠበቅ ነበር። ነገር ግን አደጋ አጋጠመኝና የቅርብ ጓደኛ የህልፈትም ስለነበር ሙዚቃ ጭንቀቴን ማስረሻ ሆኖ ቀጠለ። ስኬታማ ድራመር መሆን የህልሜ ግብ አይደለም። የሙዚቃ ጉዞዎችን ማድረግ አስደሳች ነበር፣ ግን ግቤ ሙዚቃን መፍጠር መስራት ነው እ እናም ከታዋቂ ሙዚቀኞች ጋርም ያቀረብካቸውን ቪዲዮዎች ተመልክቻለሁ። ሊትል ሲምዝን በጣም ነው የምወዳት። ሊትል ሲምዝ የመጀመሪያ ትልቅ የሙዚቃ ጉዞ ያደረግኩባት ናት። ሌሎችም አሉ። ኤፍኬጂ የቅርብ ጓደኛዬም ነው። እናም ጓደኛዬ የኔን የራሴን ሰርፍ ክለብ ሙዚቃ ስሰራ ብዙ ረድቶኛል። ከእርሱ ጋር አብረን ሰርተናል። ወንድሜም ጊታር ተጫዋች ነው። ካለውያ ጋርም አብረን እንሰራለን። የራስክ ሙዚቃ እየሰራክ ነው እና ጉዞ እንዴት ይዘዋል? ጥሩ ነው። አርቲስት ማለት ምን እንደሆነ እየተማርኩ ነው። ከአርቲስቶች ጋር በድራሚስትነት ስለቆየሁ ራሴን በዛ መስክ ማሳደግ፣ ድምፄ ላይ ማተኮር የመሳሰሉትን እየሰራሁ እገኛለሁ። የመጀመሪያ ስራዬን ባለፈው አመት ለቅቅ ያለው ውብ የሆነ መንገድ ነው። የግል ህይወቴን ከሙዚቃ ህይወቴ እየለየው ነበር ግን የተማርኩት እውነተኛ አርቲስት ሁለቱንም በአንድ አድርጎ መኖር እንዳለበት ነው። በዚህ ውሸት በበዛበት ዓለም ራስን ፈልጎ ማግኘትና ራስን መሆን ወሳኝ ነገር ነው።

ውብ ነው ግን ቀላል የሚባል አይደለም። የተለያዩ ቋንቋዎችን እማራለሁ። የተለያዩ ሀገራት የመገበያ ገንዘቦችን እንድታውቅ ያደርጋል። እናም ብዙ ታይበታለሽ። ከማን ጋር መሆን እንዳለብሽ እና እንደሌለብሽ ትማሪበታለሽ። ብዙ ነገሮች ያጋጥማሉ። ፈጣሪ ይመስገን፣ መጥፎ ሰዎች አጋጥመውኝ አያውቁም። እንደውም አቅርበውኝ ባህላቸውንና አኗኗራቸውን ለማየት ችያለሁ። አንዱ የመጓጓዝ ምክንያት የምርሱ ነው። በሄድኩበት ሁሉ ባለሁበት ሆኜ ላፕቶፔን ይዤ ስለመጓጓዝ ሙዚቃን ሰራለሁ። ዘመናዊ ተጓዥ እንደሚባለው ማለት ነው። ለቲቪ ለፊልሞች ሙዚቃ ሰራለሁ። እናም በእርሱ ነው የምተዳደረው። በዚህ በዚህ ነው ያለ ገደብ መንቀሳቀስ በመቻሌና ስራዬን በነፃነት መስራት ስለምችል እድለኛ ነኝ። ያው እንግሊዛዊ መሆኔ ለመጓጓዝ ቀላል እንዲሆን አድርጎልኛል። እንዴት ነው ታዲያ፣ ምን ያህል ሀገራትን ጎብኝተሃል? በአጠቃላይ አርባ ሁለት ሀገራትን። ገና ትቀጥላለህ አይደል? ሳስበው፣ ሱስ የሚያስይዝ ይመስለኛል። የማየት ጉጉት አለ አይደል? አሁን ሱስ ያስይዛል። ሁሉንም ሀገር ማየት እፈልጋለሁ። ምክንያቱም ሁሉንም ሀገር ካላየሽ የት መኖር እንደምትፈልጊ እንዴት ታውቂያለሽ? ይገባኛል። ሁሉም ሰው ይህን ማድረግ ላይችል ይችላል። እናም አመስጋኝ ነኝ። በጉዞ መሀል ላረግ የምሞክረው ይህን እድል ለሌሎችም ማጋራት ነው። ቋንቋስ እንዴት ነው? በሄድክበት ሀገራት በሙሉ ቃላትን ስትለምድ የመጋጨት ነገር የለውም? እድሜ ለጉግል የመተርጎሚያ አማራጭ እርሱ ጓደኛዬ ነው። ግን አዳዲስ ቦታ ስትሄጂ ቃላትን ማወቅ ወሳኝ ነገር ነው። ስለዚህ የአቅሜን ላምዘፊልም ላይ ከበሩ ተጫዎች አለሁ ብለ ነበርብት ስ መክን አዎን ብሊክስ ይባላል። የስቲቭ ማኩዊን ፊልም ነው። ጎበዝ ዳይሬክተር ነው። እንመልከተው።

በጣም ደስ ይላል። አክተር የመሆን ፍላጎት አለህ? አዎ፣ አሁን አክተር በሆን ደስ ይለኛል። በመስኮት ውስጥ ታሪክ መንገር ደስ ያሰኛል። አዎ እኔም ፈልጋለሁ። በምትላበሰው ገጸ ባህሪ የሆነ ቦታ የሆነን ሰው ታሪክ ወይም ህይወት እያሳየህ ነው። አንቺስ አክተር መሆን ትፈልጊያለሽ? አሁን አንድ ፊልም ላይ ትንሽዬ ትዕይንት አለችኝ፣ ዶክተር ሆኜ የተወንኳት። ትነግሪኝ እና አየዋለሁ። እዚህ ባለው ቆይታ ከማንጋ ሙዚቃ ሰርታል ቅድም የጠቀስኩት የአድማሱ ቴዲ ከእርሱ ጋር ሰርቻለሁ። ኢሪ ከምትባል ጓደኛዬም ጋር ሙዚቃ እየሰራን ነው። በጣም ጎበዝ ሙዚቀኛ ናት። የራስ ሙዚቃዎች መስራት ጀምረሃል አይደል? ነገር ግን ቪዲዮዎች ገና አልሰራህላቸውም። አንድ ብቻ አለኝ። ስሪላንካ ውስጥ የሰራሁት የመጀመሪያ ነጠላ ስራዬ ነው። እንመልከተው። ራይት እሽ ተመልካቾቻችን፣ ከሙዚቃው እንግዲህ ከኢማኑኤል ሙዚቃ ተመልሰናል። እንግዲህ ይሄ በስሪላንካ የነበረ የሰራው የሙዚቃ ቪዲዮ ነው። ሰርፍ ያደረግ ነበር እንግዲህ እንደነገረን በዛ ወቅት የሰራው የሙዚቃ ቪዲዮ ነው። ይሄም ብቸኛ የሙዚቃ ቪዲዮ ነው ግን ወደፊት ደግሞ ሌሎች ቪዲዮችንም እንደሚሰራ ነግሮናል። አሁን ደግሞ የመለያያ ሰዓታችንም እየተቃረበ ነው። ቆይታ እያደረግን እንቆያለን። አብራችሁ ቆዩ። ቪዲዮቹ ላይ ያሉት የውሃ ዳርቻዎች ያምራሉ። ጀሜካም ውብ የውሃ ዳርቻዎች አላት አይደል? አዎ፣ ዓለም ላይ ካሉት ውብ ስፍራዎች አንዱ ነው። ካሪቢያን ካሪቢያን፣ እዛም ሰርፍ ያደርጋሉ እና እነርሱን በማየቴ ነው የተነሳሳሁት በሰርፊንግ ስሪላንካ እያለሁ ደግሞ ሰፊ የሰርፍ ማህበረሰብ ነበር። እና በእነርሱ ተነሳስቼ ነው ሙዚቃ የሰራሁት። ያው እኔም አለምን እየዞርኩ እኮ አይደል? በሱ ይመሰላል። ከጉዞ ምን ተማርክ? ያው ብዙ ጊዜ ጉዞ እውቀትን ይጨምራል ይባላል። ቢሆኔ ሳለ ሎ እውነት ለመናገር የተማርኩት ሁሉም ቦታ ይመሳሰላል። የሚለየው ብዬ የማምነው ድህነትና መገደብ ነው። ጉዞ ያሳየኝ አለም አንድ እንደሆነች ነው፣ እኛም አንድ እንደሆንን። ለምሳሌ ጃፓን እያለው ስዊትዘርላንድን ይመስላል እላለሁ ወይ ጃማይካን ይመስላል እላለሁ። እዚህም ቅድም እዛ አካባቢ ስዊድን ይመስላል እንዳልኩሽ። ብቻ መመሳሰል እንዳለ አይቻልም። የህይወት ግብህ ምንድን ነው? My የህይወት ግቤ ለነጻነት መንገዶችን መክፈት ነው። የሆነ ቃለ መጠይቅ እያየሁ ባለፈው በሰላምና በነፃነት መካከል ልዩነት እንዳለ ነው። ምክንያቱም ሰላም ኖሮሽ ነጻ ለመሆንም ይኖራል፣ ግን ነጻ መሆን ግብ ነው። እኔ ዓለም የእኛ የአፍሪካ ህዝብ ነጻ እንዲሆንና እኩል እድሎች እንዲኖሩን ያለንን ሀብትም እንድንጠቀም፣ የተሻለ ኢኮኖሚ እንዲኖረንና የተሻለ አእምሮ ጤና የአካላዊ ጤናንም ይጨምራል። የተጣራ እውቀት እንዲኖረን ያደርጋል። ያ ነው ህልሜ ማለት እችላለሁ። ህልምህ እንዲሳካ መልካም ምኞቴ ነው። የመለያ ሰዓታችን ደርሳልና ሙዚቃን ጋብዛቸው። which yes. I'm watching አለውያ ጓደኛ ወድሻለው። ኢትዮጵያ የተገኘሁበት አንዱ ምክንያት አንቺ ነሽና ነሽና የሷን ኢትዮጵያ የተሰኘ ሙዚቃዋን መጋበዝ እፈልጋለሁ። ቀጥሎም የአዲሷን ጓደኛዬን የኤሪን ሙዚቃ ተጋበዙልኝ። እሺ ተመልካቶቻችን፣ የዛሬ ፕሮግራማችን ይሄን ይመስል ነበር። እስካሁን ሙዚቃ እየተገባበዝን ቆይታ እያደረግን አብረናችሁ ቆይተናል። ከእንግዳችን ጋር የነበረን ቆይታ ይሄን ይመስል ነበር። ሁለት የሙዚቃ ቪዲዮችን እንግዲህ የጋበዘን የኢሪና የአለዊያ ሙዚቃ በእነሱ ነው የምንለያየው ማለት ነው። አፍሪካኛ በሚቀጥለው ሳምንት በተመሳሳይ ሰዓት በኢቢሲ መዝናኛ ላይ እጠብቃችኋለሁ። እስከዛው ሰላም ሁኑ። ሰላም ኑ።